በስደቷ ወቅት ለምን ይበላል? ምሳሌ ሞቱ ብለን አናዝንም። ግዴታ አይደለም። እከሌ ይጾማል እከሌ አይጾምም። እንግዲህ ጾም ሶስት አይነት ነው ያለው። ሁለተኛ ውበቷ ሁሉን ይማርካል። ባርነት ዘመን ምሳሌ ነው። የጨለመው ዘመን ምሳሌ ነው። በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ይትባረክ እግዚአብሔር አቡ ለእግዚእነ ኢየሱስ ክርስቶስ ዘፈጠረነ ከመና አምልኮ በጽድቅ ዘአሰርገዋ ለሰማይ በስነ ከዋክብት ወለ ምድርን በስነ ጽጌያት። ምድርን በጽጌ ረዳ አበባ ሰማይን በከዋክብት ያደመቀ በእውነት ያላሰት እና መልከው ዘንድ የፈጠረን የሰራውት ጌታ እግዚአብሔር አምላካችን ስሙ ዛሬም ዘውትርም የተመሰገነ ይሁን። እናቱ እናታችን የጸሐይ ጽድቃችን ምስራቅ የባይሪያችን መመኪያ ወለዲት አምላክ ድንግል ማርያም ከልጇ ከወዳጇ ከኢየሱስ ክርስቶስ ቀጥሎ ክርምስጋና ይድረሳት ክቡራን፣ የድምፅ የሚሰማችሁ ሁሉ በልዑል እግዜር ስም እንደምን ሰነበታችሁ? እንደምን እስከ ሰዓት ቆያችሁ? አሜን። በሽርነቱና በይቅርታው ጠብቆ እዚህ ሰዓት እዚህ ደቂቃ ያደረሰን የአባቶቻችን አምላክ ስሙ የተመሰገነ ይሁን። እንኳን ለዘመነ ጽጌ በሰላም አደረሳችሁ፣ አደረሰን። በዓሉ የሰላም የፍቅር፣ የአንድነት ያድርግልን። እንግዲህ ለዘመነ ጽጌ ደርሰናል። ዘመነ ጽጌ ማለት የጽጌ ዘመን ማለት ነው። ጽጌ ማለት ትርጉሙ አበባ ማለት፣ ጸገ ብሎ አበበ ይላል። የአበባ ዘመን ማለት ነው። ይህ ዘመነ ጽጌ የሚባለው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የሚከበረው ከመስከረም 26 እስከ ኅዳር 6 ድረስ የሚከበር በዓል ሲሆን ታሳቢነቱ እመቤታችን ቅድስት ድንግል ማርያም ከልጇ ጋራ ከዮሴፍ እንዲሁም ደግሞ ከሶሎሜ ጋራ ወደ ግብጽ የተሰደደችውን ስደት ታሳቢ በማረግ ማህሌተ ጽጌ እንዲሁም ደግሞ ሌሎችም ሚስጥራትን ያያያዘ በቤተክርስቲያናችን ድርሰት የሚደረስና ማህሌት የሚቆም ነው። ይሁም እንግዲህ ዘመነ ጽጌ የሚባለው ክረምት ካለፈ በኋላ የሚከበር በዓል ነው። በነገራችን ላይ መቤታችን የተሰደደችው ግንቦት ሀያ ነው። የተመለሰችው ደግሞ ሄዳር ስድስት ነው። ይህንኛውን ግን ዘመነ ጽጌ የሚባለውን ግን መስከረም፣ ጥቅምት ላይ አንተተን የምናከብረው ከወቅቱ ጋራ አብሮ እንዲሄድልን ታሳቢ በማድረግ ነው። የጽጌረዳ አበባዎቹ የእመቤታችን ምሳሌ ስለሆኑ እንግዲህ ሁሉም ትርጉም አለው። ክረምቱ ቅድም እንደነገርኳችሁ ዘመነ ጽጌ የሚመጣው ክረምቱ ካለፈ በኋላ ነው። ክረምቱ የብሉይ ኪዳን ምሳሌ ነው። የባርነት ዘመን ምሳሌ ነው። የጨለመው ዘመን ምሳሌ ነው። የዲያብሎስ ዘመን ምሳሌ ነው። ክረምት ካለፈ በኋላ ዘመነ ጽጌ መንጣቱ ደግሞ ጌታችን የተወለደበት የጥጋብ ዘመን ጽጌያቶቹ የሚያፈሩበት፣ ሰው በልቶ ጠጥቶ የሚጠግብበት የሀዲስ ኪዳን ዘመን ምሳሌ ነው እና እንግዲህ እነዚህ ጽጌያቶቹ የሚያብቡትም ሆነ የሚያፈሩት የሚበቅሉት ግን በክረምት ነው ልክ የሚያብቡትም የሚያፈሩትም በክረምት እንደበቀሉም ሁሉ እመቤታችንም አብባ ኢየሱስ ክርስቶስን ያፈራችልን በብሉይ ኪዳን ክረምት በተባለው በብሉይ ኪዳን ትንቢት ከተነገረ ሱባኤ ከተቆጠረ በኋላ። ለምሳሌ ትንቢት ነቢዩ ኢሳይያስ ምን አለ? በትንቢት ኢሳይያስ ምዕራፍ 7 ቁጥር 14 ላይ ወይሁብክሙ እግዚአብሔር ትዕምርተ እግዚአብሔር ምልክትን ይሰጣችኋል ናሁ ድንግል ትጸንስ ድንግል በድንግልና ጸንሳ በድንግልና ትወልዳለች ብሎ ይህንን በትንቢት በክረምት በተባለው ትንቢት ወይም ደግሞ ዘመነ ነቢያት ያስቀመጠውን በአዲስ ኪዳን ድንግል ማርያም ተገንታ ፍሬ ጽድቅ ኢየሱስ ክርስቶስን የማስገኘቷ ምሳሌ ነው። ሌላው የዲያብሎስ ዘመን ነው። ዲያብሎስ አዳም ገብሩ ለዲያብሎስ ሔዋን አመቱ ለዲያብሎስ ተብሎ የሰው ልጅ ከነስም አጠራሩ በዲያብሎስ ተሰይሞ ነበረ። በአዲስ ኪዳን ግን ሁላችን ያስም ተቀይሮልን በክርስቶስ ክርስቲያን ተብለን ክርስቶስን ለብሰን ሁልክም ወዘተጠመቅሙ ክርስቶሳ ለበስክም እንዲል ሁላችን ክርስቶስን ለብሰን እንድንኖር የአዲስ ኪዳን ምሳሌ የሚያመለክት ነው። የሆነ ሆኖ ወደ ዘመነ ጽጌ እንምጣና ለምንድነው ጽጌ ከመቤታችን ጋራ ምን የሚያገናኘው ነገር አለ ከተባለ እንግዲህ የጽጌረዳ አበባ በእሾ የተከበበች ናት። በእሾህ የተከበበች ስትሆን አበባዋን ለመቁረጥ እሾኋን ታግሰን ነው። ይህም ምሳሌ ነው። አበባ የእመቤታችን ምሳሌ ነው። እሾሁ ደግሞ የመርገ ምሳሌ ነው። ለምሳሌ አዳምን በኦሪት ዘፍጥረት ላይ አዳም አዳም ርግምተ ትኩን ምድር በእንቲአከ ለታብቁል ሶክ ወአሜከላ አዳም በአንተ ምክንያት ምድር የተረገመች ትሁን ብሎ ሲናገር ምድር እሾ አበቀል ያችላል። እሾ ማለት በነገራችን ላይ ጥንተ አብሶ ወይም ደግሞ ኃጢአት ነው ኃጢአት ነው። ስለዚህ እመቤታችን ከእሾ መካከል እንደተገኘች ሁሉ እንደ ሰው ተፈጥራ ግን እሾ ሳይኖራት ወይም ደግሞ እሾ ሳይበቅልባት የጽጌረዳ አበባን ተገኝታለች። ይህ ማለት ማለት ነው። እሾ ካላት ጽጌረዳ አበባ እሾ ካላት ላይ የጽጌረዳ አበባ እንደሚገኙ ሁሉ መርገም ካለው መርገም ካላት ከሄዋን ላይ እሾ ሳይኖራት እመቤት ጽጌረዳ አበባ የተባለች እመቤታችን የመገኘቷ ምሳሌ ስለሆነ ምክንያቱም እሾህ የኃጢአት ምሳሌ ስለሆነ እና የምታወቅ በቤተ ክርስቲያናችን በምን ዙሪያ ውስጥ በምንተክላቸው አጸድ ወይም ደግሞ ዛፎች ውስጥ ላይ እሾህ ያለው ዛፎችን አንተክልም። የማንተክልበት ምክንያት ደግሞ እሾህ የኃጢአት ምሳሌ ስለሆነ ስለዚህ ያቺ የጽጌረዳ አበባ እሾ ካላት ላይ እሾ ሳይኖራት እንደተገኘች ሁሉ መርገም ካላት ከሔዋን መርገም ካለው ከአዳም ግን ጥንተ አብሶ መርገም ሳይኖርባት ንጽሕተ ዘር ሆና የመገኘቷ ምሳሌ ነው። ይህንን በትንቢተ ኢሳይያስ ላይ ንጽህ ተዘራ እመያ ትረፈለነ ከመሰዶም ወከመ ገሞራ እመሰነ ንጽህት ዘርን በያስቀርልን ኑሮ እንደ ሰዶም እንደ ገሞራ በጠፋን ነበረ፣ ብሎ ንጽህት ዘር እንደሆነች ይናገራል። በሌላ በኩል ደግሞ በኦሪት ዘፍጥረት ላይ በአዳም ምክንያት ምድር በጠቅላላ የተረገመች ናት ብሎ ከተናገረ በኋላ በኦሪት ዘጸአት ምዕራፍ 3 15 ስትመጡ ደግሞ ሙሴን የምትሄድባት የደብረ ሲና ተራራ የተቀደሰች ናት ብሎ ተናግሯል። ስለዚህ በአዳም ምክንያት ከተረገመችው ምድር ላይ የተቀደሰች የደብረሲና ሲና ተራራ እንደተገኘችም ሁሉ ከተረገመችው ከህዋን ከተረገመው ከአዳም የተቀደሰች የጽጌ ረዳ አበባ የሆነች ድንግል ማርያም የመገኘቷ ምሳሌ ስለሆነ እመቤታችን የጽጌ ረዳ አበባ በማሀይሌቱ ላይ ተይዞ የሚዘመርበት መዝሙሩ ወይም ደግሞ ማሀይሌቱ ከዚህ ሚስጥር ከዚህ ራሱ ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 6 ቁጥር 28 ላይ ያለውን ሀሳብ መነሻ አድርገን እነሳለን። ምን ይላል ቃሉ? ነጽሩ ጽጌያ ተገዳም እለይዘሩ ወእያርሩ ዘከመ ይልህቁ በገዳም ያሉ ጽጌረዳ አበባዎችን አስተዳደጋቸውን፣ ውበታቸውን እዩ። አይዘሩም አይፈትሉም ግን ለራሳቸው ውበታቸው የሚገርምና የሚደንቅ እንደሆነ ይናገራል። ይህ ማለት ምን ማለት ነው? በዘመኑ የነበረው ሶሎሞን በዓለም ላይ ዝነኛ የሆነ ታዋቂ የነበረ ጥበበኛ የሆነ የለበሰው ሁሉ የሚያምርበት የነበረ ነው ግን የሆነ ሁኖ ግን ምድር ላይ የሚበቅሉ አበባዎችን ያክል ውበትን ማግኘት አልቻለም። ለምን? ሶሎሞን የነበሰው ካፋ የመጣ ሰው የሰጠው ወይ ደግሞ በሰው እጅ የተሰራ ነው። የጽጌረዳ አበባዎች ግን ከባህሪያቸው ያገኙት ነው። ልክም እመቤታችንም ውበቷ ድምቀቷ ደምግባቷ ምንድነው ያሳመራት ከተባለ ከባህሪዋ ያገኘችው ከባህሪዋ ያገኘችው ኢየሱስ ክርስቶስ ነው ያሳመራት ያደመቃት ልክ የጽጌረዳ አበባ ከባህሪው ተገንቶ መዓዛው እንደሚስብ ለንቦች እንደሚቀሰም እንዲሁም ደግሞ ለአይን እንደሚማርክም ሁሉ እመቤታችንም ከባህሪዋ ባነቅ ባስገኘችው በኢየሱስ ክርስቶስ ሁሉም መማረክ ትችላለች። ከባህሪዋ ባገኘችው መዓዛ ቅድስና ሁሉ ለሁሉ መሸተት ትችላለች። ምን ይላል? ነጽሩ ጽጌያት ምንድነው? ነጽሩ ለተ ድንግለ ተምተ ማዛ ፋይ ጸኖ እፍረተ እንዳለ ሊቁ የድንግል ማርያም መዓዛ ቅድስናዋ፣ መዓዛ ንጽህናዋ፣ መዓዛ ድንግልናዋ ለሰዎች ሁሉ የሚማርኩ ነው። ስለዚህ ከጽጌረዳ አበባ ጋራ የተመሰለችበት ሚስጥሩ ይህ ነው ማለት ነው። ስለዚህ ጽጌረዳ አበባ ከራሷ ከባህሪዋ አንቀታ እንደምታምር እመቤታችንም ከባህሪዋ እንዳስገኘችው መጽሐፍ ቅዱስ ይናገራል። ለምሳሌ በራ ዮሐንስ ምዕራፍ 12 ቁጥር 1 ጀምረ ስናነብ አንዲት ሴት ነበረች ይላል። ከእግሯ ስር ጨረቃን የተጫማች ፀሐይን የተሞላች ከበላዋ አስራ ሁለቱ ከዋክብት ያላት ወይም ደግሞ አክልል ያላት ይላል። አስራ ሁለቱ አክልል የተባሉ አስራ ሁለቱ ከዋክብት የተባሉ አስራ ሁለቱ ሐዋርያት ናቸው። ስለ እመቤታችን መሰደድ፣ መውለድ፣ ንጽህና፣ ድንግልና የሚመሰክሩ የአስራ ሁለቱ ሐዋርያት መሳሌ ነው። ፀሐይ የተባለው ደግሞ ኢየሱስ ክርስቶስ ነው። ይሄ ፀሐይ ጽድቅ የኢየሱስ ክርስቶስ ምስራቅ መገኛ ስለሆነች ስለዚህ ውበቷ ያ ፀሐይ ጽድቅ ነው። ፀሐይ ጽድቅ ኢየሱስ ክርስቶስ ውበቷን ተገልጦ እንዲወጣ አድርጎታል። ከግሯ ስር ጨረቃን የተጫማች ማለት ደግሞ ዮሐንስ መጥምቅ ነው። እንግዲህ ጨረቃ 15 ቀን ያክል እየሞላች እየሞላች ትሄዳለች ዮሐንስም ደግሞ ከተቆረጠ በኋላ ለ15 ዓመታት ያክል ራሱ ክንፋውታ እየዞረች እየተዘዋወረች የማስተማሯ ምሳሌ ነው የሆነ ሁኖ ግን እመቤታችን የጽጌረዳ አበባ ተብላ ትመሰላለች እያንዳንዱ ልተርጉሞ ጽጌረዳ አበባ መጀመሪያ ለነፍሳት ትቀሰማለች ወይም ደግሞ ለነፍሳት መዓዛዋ የሚበጅ የሚጠቅም ይሆናል አንድ ሁለተኛ ውበቷ ሁሉን ይማርካል ሦስተኛ ከጽጌ ረዳው አበባ ወለላን ይገኛል። አሁን እንተርጉመው። የጽጌ ረዳ አበባ ሁሉን እንደምትማርክ ሁሉን የማረከች እመቤታችን ናት። ለምሳሌ ነቢያት ትንቢት ቢናገሩ እመቤታችን ስለምትወልደው ስለ ኢየሱስ ክርስቶስ ነው። አዋራት ወስተ ኩሉ ምድር ወፃ ነገሮም ወስካ ጽናፍ አለም በፃ ነብይቦም እንዲል እስከ ምድር ዳረቻ ድረስ ሄደው ያስተማሩ እመቤታችን ኢየሱስ ክርስቶስን ስለወለደች ነው። ባይታውያን ገዳም ገብተው ድንጋ ተንተረሰው ቅጠል በልተው ዳዋጠሰው ቢኖሩ እመቤታችን በወለደችው ስለ ኢየሱስ ክርስቶስን ለማግኘት ነው። ደናግላልን የላመውን የጣመውን ንቀው ይህንን አለም ትተው ወደ በረሃ መሰደዳቸው ኢየሱስ ክርስቶስ ድንግል ማርያም ለወለደችው ለኢየሱስ ክርስቶስ ነው። ስለዚህ ይህንን ሁሉ በሀይታውያኑን ካህናቱን፣ ዲያቆናቱን፣ መናኛን እነዚህን ሁሉ የማረከች አበባ ሁሉን እንደምትማረክ ሁሉን የማረከች እመቤታችን ቅድስት ድንግል ማርያም መሆኗን የሚያስረዳ ስለሆነ ነው። አንደኛ። ሁለተኛ ደግሞ ማዛ የጽጌረዳ አበባ ሁሉን ለሁሉ መዓዛው የሚጥም እንደሆነ ሙሉ፣ እመቤታችንም ደግሞ መዓዛ ድንግልናዋ፣ መዓዛ ቅድስናዋ፣ መዓዛ ንጽህናዋ አይደለም በሰው ልጅ በእግዚአብሔር የሚሸተቱ ኗል። እንደውም እንዲህ ይላል ሊቁ አባ ሕርያቆስ ነጸረ አብም ሰማይ እግዚአብሔር አብ ከሰማይ ሆኖ ተመለከተ። አስተንፈሰ ወአጼነወ ሻመረመረ ወኢረከበ ዘከማኪ እንዳንቺ ያለ አላገኘም ወሰምረ መዓዛ ዚያኪ ይህን የፈለኩት መዓዛ ንጽህናሽ መዓዛ ድንግልናሽ በእግዚአብሔር ዘንድ የተወደደ ሆናል መዓዛ ንጽህናዋ የሰማያዊ ንጉስ ማርኮት ከሰማይ ወርዶ ከድንግል ማርያም እንዲጸነስ እንዲወለድ ሆነ ማለት ስለዚህ የድንግል ማርያም መዓዛው የጽጌረዳ አበባ መዓዛው ከሩቅ እንደሚሸት የእመቤታችንን መዓዛ እግዚአብሔርን ከሰማይ እንዲወርድ አድርጎታል ማለት ነው ሌላው እንግዲህ መዓዛ የጽጌረዳ አበባ ተዋሲያን ይቀስሟታል ቅዱሳንም ደግሞ ንጽህና ድንግልና ከመቤታችን ቀስመዋል ወስደዋል። መላይክት ሳይቀሩ ለምሳሌ እህትነንያ እህትነንያ እያሉ መላይክት ሲያመሰግኗት ነበረ። ለምን? በንጽህና በቅድስና ስለምትመስላቸው አንደኛ፣ ሁለተኛ ክብር ስላስጨመረቻቸው ነው። ለምሳሌ በሉቃስ ወንጌል መተው ለረኞቹ ጌታ ተው እንደተወለደ ይናገራሉ። በሌላ በኩል ሰብአ ሰገልን ይመራሉ። በሌላ በኩል ሰማይ ሄደው ስብሐት ለእግዚአብሔር በሰማያት ላይ ያመሰግናሉ። በሌላ በኩል ምድር ላይ ወርደው ወሰላም በምድር ብለው ምስጋና ያቀርባሉ። ይህንን ሁሉ ዙሪያ ጥምጥም የሚሄዱ ምን ሊያደረጉ ነው ከተባለ እመቤታችን ክብር ስለምታስጨምራቸው። ስለዚህ የእመቤታችን መዓዛዋ፣ ቅድስናዋ፣ ንጽህናዋ ከእመቤታችን የሚቀስሙት ክብር ስላለ፣ ስለዚህ እመቤታችን ዘመነ ጽዬ በሚለው ውስጥ አበባ ተመስላ መስላ ትተረጎማለች። ዘመነ ጽጌ ተብሎ ይከበራል ማለት ነው። እንግዲህ ይህንን ካልኳችሁ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በዘመነ ጽጌ ወቅት ላይ ምእመናን ዝክር ይዘክራሉ እንዲሁም ደግሞ ይጾማሉ። ስለዚህም ነገር ጥቂት ነገር ልበላችሁ። እንግዲህ ዝክር የሚዘክሩት አንደኛ ቅድም እንደነገርኳችሁ ዘመነ ጽጌ የጥጋብ ዘመን ነው። የረሃብ የሚባለው የሞት፣ የቸነፈር፣ የባርነት ዘመን የሚባለው የክረምቱ ዘመን ነው ወይም ደግሞ የብሉይ ኪዳን። አሁን ደግሞ ዘመነ ጽጌ የምንለው ደግሞ የሐዲስ ኪዳን። ምክንያቱም ገበሬው በክረምት ዘርቶ ከበቀለ ካሸተ በኋላ ከፍሬው ከደከመበት የሚበላ የሚጠጣ በዘመነ ጽጌ ወይም ደግሞ በመስከረም ጥቅምት ላይ ነው። ስለዚህ ያ የጥጋብ ዘመን ስለሆነ ሊቃውንቱም ምእመናኑም ከማኅሌቱ አገልግሎት ከቅዳሴው አገልግሎት በኋላ እክል ያጸና ኃይለሰብ እንዲል ለሰውነታቸው ብርታት የሚሆኑ ዝክሩን ይዘክራሉ። የሚዘክሩ ሐዋርያው ቅዱስ ጳውሎስ ከተናገረው መጽሐፍ ቅዱስ ሀሳብ የተነሳ ነው። እንዲህ ይላል፣ በሚያልፈው ገንዘብ የሚያልፈው መንግስት ግዛበት ይላል። የሚበላ የሚጠጣ በቅጽበት የሚያልፍ ነው። ወይም ደግሞ ጠዋት የበላ ነው ለማታ አይሆንም። ጧ ማታ የበላ ነው ደግሞ ለጧት አይሆንም። በጊዜ ሂደት በቅጽበት የሚያልፍ ነው ግን በሚበላ በሚጠጣ ነገር ግን የማያልፈው መንግስተ ሰማያትን ለመውረስ ምእመናን በዝክር በኩል እየዘከሩ ሊቃውንቱ ማኅሌት ላይ ሲደክሙ ያደሩበትን በረከት እነሱም እንዲያገኙ ይሆናል ማለት ነው። አንድ ሁለተኛ በቤተክርስቲያናችን አስተምሮ ዘጠኝ መላእክቶች አሉ። ሁለቶቹ መላእክት ከደጀ ሰላም ይሆናሉ። ሁለቶቹ መላእክት ከቤተ ክርስቲያኑ መግቢያ ላይ ይሆናሉ። ሁለቶቹ መላእክት ደግሞ ከቅኔ ማህሌቱ ይሆናሉ። ሁለቶቹ መላእክት ከቅድስት ይሆናሉ። አንዱ መላክ ከቤተ መቅደስ ውስጥ ይሆናል። ሲደመር ዘጠኝ ይሆናል። አሁን ትርጉሙ ይሄ ምንድነው ነው እንግዲህ አንድ ሰው ቤተ ክርስቲያን መግቢያ ላይ መጥቶ መጥቶ መግባት ባይችል ቤተክርስቲያኑ ክርስቲያኑ መግቢያ ላይ ላሉ ድሃዎች መጽጦ ከሄደ መግቢያው ላይ ያለው መላእክ ቅኔ ማይለት ላለ ይናገራል። ቅኔ ማይለት ላለው ያለው መልአክ ቅድስት ያለው ቅድስት ላለው፣ ደግሞ ቤተ መቅደስ ላለው ቤተ መቅደስ ያለው ደግሞ እግዚአብሔር ፊት ላለው ለቅዱስ ገብርኤል ይናገራል። ምክንያቱም በሉቃስ ወንጌል ላይ እኔ በእግዚአብሔር ፊት የሚቆመው መልአኩ ቅዱስ ገብርኤል ነኝ አይደል ያለ። ከእግዚአብሔር ፊት የሚቆመው መልአኩ ቅዱስ ገብርኤል ያ ይናገራል። ገብርኤል ለእግዚአብሔር ይናገራል። ስለዚህ ምራትም ማአትም ከእግዚአብሔር መጀመሪያ ላንዱ መልአክ ለገብርኤል፣ ከዚያ ለገብርኤል የተሰጠው ቤተ መቅደስ ውስጥ ላሉት ለሚያገለግሉት ካይናትና ላሉት መላእክት፣ ከዚያ ያ እያለ ወደ ሚመናኑ እንዲሰራጭ ይወራል። አሁን እንዲህ መሆኑ እግዚአብሔር ተደረሱ ባንድ የተደረሰ ማይደርግ ማይደርግ ሆኖ ነው ወይ ከተባለ ያደርጋል ይችላል። እና ምንድነው ስርዓት ነው እንደተናገረው ስርዓተ ሰማይ ተሰራ በምድር እንዳለሞሉ ይቺ ቤተክርስቲያን የሰማያዊ የመንግስት ሰማያዊ ስርዓት ምሳሌ አምሳል በግዙፍነቷ ምድራዊ በረቂቅነቷ በስርዓት አምልኮቷ ደግሞ ሰማያዊ ስለሆነ የመንግስተ ሰማያትን የመንግስተ ሰማያትን ስርዓት የምንፈጽምባት ይች ስለሆነ፣ ኢየሱስ ክርስቶስም ሲያስተምር ምን ይላል? መንግስተ ሰማያት ስ ናያማ ማእከሌክሙ ይላል። መንግስተ ሰማያት መካከላችሁ ናት ማለት መካከላችን ላይ ያለች ቤተ ክርስቲያን ናት። ሕገ ቤተ ክርስቲያን ናት። ስለዚህ ቤተ ክርስቲያን ላይ የምናደርገው ምጽዋት፣ ስርዓት ስርዓት፣ አምልኮ እነዚህ ሁሉ ልክ መንግስተ ሰማያት እንደ ገብተን የምናደርገው ስርዓቶች እንደሆኑ ስለሚያስተምረን በቤተክርስቲያናችን ክርስቲያናችን ቅጽሪ እንዲህ አይነት ስጦታዎቹ እንዲሁም ደግሞ ሌላዎቹ መባዎቹ ይዘጋጃል። ስለዚህ ሊቃውንቱ ሲዘምሩበት ያደረውት መዝሙር ሲያገለግሉት ያደረው አገልግሎት ወደ ሚመናኑ ወርዶ ተደራሽነት የሚሆነው ሚመናን በሚሰጡት ገንዘባቸው ስለሆነ፣ ስለዚህ እንድንዘክር ወይም ደግሞ ሚመናን በዚህ በኩል በረከት እንዲያደርጉ እንዲያገኙ ይደረጋል። በረከቱን ለሁላችሁም ያድላችሁ ያድለን እንላለን። ወደ ሌላው ስንሸጋገር ሶስተኛው ጾም ነው። እንግዲህ ይህ ጾም የሚባለው የጽጌ ጾም በጎ አድራጎት ወይም ደግሞ በእንግሊዝኛ ቮላንታሪው የሚባለው በጎ አድራጎት ማለት እንግዲህ ጾም ሶስት አይነት ነው ያለው። አንደኛው የአዋጅ ነው። የአዋጅ ማለት ሰባቱ አጽዋማት ናቸው። እነዚህ ማብራራት አይጠበቅብኝም። ሁለተኛው ደግሞ ከነሳ አባቶቻችን ተቀብለን የምንጾመው ነው። ሁለተኛው ሶስተኛው ደግሞ በበጎ አድራጎትነት እግዚአብሔር ይህን ነገር ባድረግ ይወድልኛል ይህን ነገር ባድረግ ኃጢአቴን ይደመስስልኛል ብለን በማሰብ የምንጾመው ጾም ነው። ከነዚያ መካከል አንዱ በዘመነ ጽጌ እናቶቻችን የሚጾሙት ጾም ነው። ይህን ጾም እናቶቻችን የሚጾሙት የእመቤታችን ወደ ግብጽ መሰደድ ሲወጋት የነበረውን እሾህ፣ በሰዎቹ ስትሰደብ የነበረውን ስድብ፣ ሲረባት የነበረ እረሃብ፣ ስትጠማ የነበረችውን ጥም እንዲሁም ደግሞ በሰዎቹ የደረሰባትን ዘለፋ በማሰብ ያንን በማሰብ አባቶቻችን ሲጾሙ ስለነበረ፣ እንግዲህ በቤተክርስቲያናችንም ስርዓት አንድ መጽሐፍ ቅዱስ ነው፣ ሁለተኛ ትውፊት ነው፣ ሶስተኛ ደግሞ ታሪክ ነው። ስለዚህ በትውፊት የተቀበልነው ስለሆነ እናቶቻችን በትውፊት የመጣውን ይጾማሉ ማለት ነው። ያው እንግዲህ ይህን ጾም ስንጾም ደግሞ እከሌ ይጾማል እከሌ አይጾምም ብለን የምንተችበት ሳይሆን፣ እኛና እግዚአብሔር ከእግዚአብሔር ጋር የምንገናኝበት ሰዎቹ ለምን እንደኛል ም ብለን የምንታችበት ሳይሆን እኛ ከእግዚአብሔር ጋር የተሳሰረበት መሆኑን አውቀን ያው የምንጾመው ጾም ነው። የማይጾሙም ካሉ ደግሞ የአዋጅ ወይም ደግሞ በሕግ የተሰጠ እስካልሆነ ድረስ ግዴታ አይደለም። ስለዚህ በበጎ አድራጎት መጾም፣ መጸለይ ይቻላል። የምትጾሙ የምንጾም ጾመን እንድናበረከት እግዚአብሔር ይፍቀድልን ይላለው። እንግዲህ ወደ መጨረሻው ሀሳብ ስንመጣ እንግዲህ ዘመነ ጽጌ ላይ ስንደርስ ብዙ ሰዎች የሚያነሱት ሀሳቦች አሉ። እና ማህሌት ላይ እንደዚያ ሲያገለግሉ አድረው ያን ያክል ምስጋና አቅርበው ያን ያክል ሲያገለግሉ አድረው ለምን ሰቦቹ ስጋ ይበላሉ፣ ወተት ይጠጣሉ ሚል ሀሳቦች አሉ። ቅድም እንደነገርኳችሁ አንደኛ የምንጾመው የምንጸልየው አዘንተኞች ስለሆን አይደለም በዓልም የምናከብረው የሐዘን አይደለም። በስደቷ ወቅት ለምን ይበላሉ የሚል ሀሳብ ስለሚነሳ ነው። ምክንያቱም ለምሳሌ እከሌ ያረፈበት ብለን እከሌ የተወለደበት ብለን የምናከብራቸው በዓል ለምሳሌ ጌታ የተሰቀለበት ብለን በዓል ስናከብር እያዘን አይደለም። ሊገባን የሚገባ ነገር ደስተኞች ሆናል ነው ለምን አናዝነው? ቅዱሳን ሞቱ ብለን አናዝንም። በቅዱስ ማቴዎ ዮሐንስ ወንጌል ምዕራፍ 11 ላይ አምስት ላይ ምን ይላል? በኔ ያመነ ቢሞትም ሕያው ነው ይሄንን እናውቃለን። ስለዚህ ግን በዚያ ደስ እያለን ክርስቶስ ሞተ ብለን ደስ እያለን እንሰብካል። ቅዱስ ጳውሎስ ምን ብላችሁ ትሰብካላችሁ ካልከኝ ክርስቶስ ተሰቀለ ብዬ ነው። ምን ብላችሁ ተሰብ ካላችሁ ካልከኝ ክርስቶስ ተገረፈ ብዬ ነው። ምን ብላችሁ ተሰብ ካላችሁ ካልከኝ የአይሁድ ምራቅን ተቀበለ ብዬ ነው። ስለዚህ ደስ እያለኝ የክርስቶስ መከራ እያሰብኩ ደስ እያለኝ እሰብካለው ብሎ ይናገራል። እኛም እመቤታችን ስደት ብለን ስናከብር ደስ እያለን ነው። ለምን? የእሷ መሰደድ እኛን ወደ እርሳችን እንድንመለስ ስላደረገን፣ በእሷ መጠማት እኛ እንድንጥገብ ስለሆን በእሷ መራ እኛ ተርበን የነበርን የክርስቶስ ስጋ እና ደም እንድንበላ እንድንጠጣ ስለሆን ደስተኞች ነን። ክርስቶስም ተሰቀለ ብለን አነዝን ለምን በእርሱ መሰቀል እኛ ወደ መንግሥተ ሰማያት ስለተመለስ። ስለዚህ እኛ ክርስቲያኖች ኑሯችን ህልውናችን ምድር ላይ የሚጠናቀቅ ስላልሆነ ሰማያዊን እያሰብን ስለሆነ ደስተኛ ሆነን የመቤታችን ስደት እያሰብን በማሕሌቱ፣ በሰዓታቱ፣ በቅዳሴው ድንግል ማርያምን እናመሰግናለን፣ እግዚአብሔር እናመሰግናለን። እንግዲህ በዚህ ማህሌታችን ልመናችንን ተቀብሎ እግዚአብሔር አምላክ ለሀገራችን ለኢትዮጵያ ሰላም፣ ለሁላችን ፍቅር አንድነትን እንዲያወርድ ምኞታችን ነው። ከዚያ ባሻገር እንደ መልእክት ማስተላለፈው ከዚህ ከዘመነ ጽጌ በረከት ማግኘት ስላለብን ክልክ እንደ መምህራኑ፣ እንደ ካህናቱ፣ እንደ ዲያቆናቱ ማንኞቻችንም ሚመናን ሁሉ አገልጋዮች ስለሆን ባለን በቅርብ በምናገኘት ቤተክርስቲያን፣ አህቴ ናት በምናገኘት ቤተክርስቲያን ውስጥ ተሰባስበን የጽጌን ማህሌት ደስ በሚል ሁኔታ ደስ በሚል ፍቅር እንድናመሰግን የቤተክርስቲያኗም የአንድ አገልጋይ መልእክት ነው። መልእክቱ ይድረሳችሁ። ወስባት ለእግዚአብሔር። ይቆያል።